ሰላም ጤና ይስጥልን፣ አድማጮች እንደምንውላችኋል። የዕለተ ሰኞ ጥቅምት 17 ቀን 2018 ዓ ም ከትርታ 976 ኤፍም የትርታ 600 የምሳ ሰዓት ዜና ይዘን ቀርበናል። ዜናዎቹን እየመራው እኔ ብርቱካን ዋልተንጉስ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜናዎች። በትምህርት ቤቶች አካባቢ እየጨመሩ የመጡ አዋኪ ጉዳዮችን ለመከላከል የሚያስችል ደንብ ተዘጋጀ። በትምህርት ቤቶችና አካባቢያቸው ከጊዜ ወደ ጊዜ እየጨመሩ የመጡ አዋኪ ጉዳዮችን ለመከላከል የሚያስችል ረቂቅ ደንብ መዘጋጀቱን ትምህርት ሚኒስቴር አስታወቀ። ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር መሻሻል ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። በትምህርት ቤቶችና አካባቢያቸው የመማር ማስተማር ሂደቱን የሚያውኩ ጉዳዮች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የገለጹት በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ሚኒስትር ዴታ ወይዘሮ አየለች ሸቴ ችግሩን ለመከላከል የረቂቅ ደንቡ መዘጋጀት አስፈላጊ መሆኑን ተናግረዋል። በዚህም በትምህርት ቤቶችና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከል የተዘጋጀው ረቂቅ ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር መሻሻል ከፍተኛ አስተዋጽኦ እንደሚኖረውም ሚኒስትር ዴታዋ አስገንዝበዋል። የደንቡ ዓላማ ሁለንተናዊ ስብዕናው የተሟላ ዜጋ ማፍራት ነው ያሉት ሚኒስትር ዴታዋ በረቂቅ ደንቡ ላይ የትምህርት ሚኒስቴር አግባብነት ካላቸው ሴክተር መስሪያ ቤቶችና ባለድርሻ አካላት ጋር ውይይት ማካሄዱንም አመላክተዋል። ለረቂቅ ደንቡ ተግባራዊነት ከሚመለከታቸው ተቋማትና ባለድርሻ አካላት ጋር ተቀናይቶና ተናቦ መስራት እንደሚጠበቅም ሚኒስትር ዴኤታ አሳስበዋል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም በበኩላቸው ረቂቅ ደንቡ ለማዳበር በርካታ የውይይት መድረኮች ከባለድርሻ አካላት ጋር እየተካሄደ መሆኑን ተናግረዋል። በየመድረኮቹ የሚነሱ ሀሳቦች በግብዓትነት ተወስደው ከተካተቱበት በኋላ ረቂቅ ደንቡ ሲጸድቅ በሁሉም ትምህርት ቤቶች ተግባራዊ የሚደረግ መሆኑንም ኃላፊው ተናግረዋል። የትምህርት ጥራትና ተደራሽነትን ለማረጋገጥ ባለፈው ዓመት የአጠቃላይ ትምህርት አዋጅ መውጣቱንና ይህም ደንብ አዋጁን ለማስፈጸም እየወጡ ካሉ የሕግ ማዕቀፎች መካከል አንዱ መሆኑንም ተመላክቷል። ጠቅላይ ሚኒስትር ዐቢይ ነገ ከሕዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ጠቅላይ ሚኒስትር ዐቢይ አሕመድ በነገው እለት ከሕዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ከ30 ጀምሮ ጠቅላይ ሚኒስትር ዐቢይ አሕመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዚዳንት ታዬ አጽቀ ሥላሴ መስከረም 26 ቀን 2018 ዓ ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር ዐቢይ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ የድጋፍ የሚሹትን ያጸድቃል ተብሎ ይጠበቃል። የስብሰባው ሙሉ ሂደት በቀጥታ ስርጭት ለህዝብ የሚተላለፍ መሆኑንም የህዝብ ተወካዮች ምክር ቤት ገልጿል። በመደበኛ ስብሰባው በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች ይገኛሉ። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸው አስር የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ ሲሆን ኢትዮጵያ በ1 ነጥብ 59 ቢሊዮን ዶላር ዕዳ ሰባተኛ ደረጃን ይዛለች። ዝርዝሩ በ689 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮትዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩን፣ ዛምቢያ በቀሪዎቹ ከፍተኛ የዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የአይኤምኤፍ የብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለፈው ከፍተኛ እዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሲሆን፣ በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱን ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተሮች በጀት እንዲቀንሱ አስገድደዋል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የአይኤምኤፍ እዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተጠቁሟል። በዚህም ምክንያት ብዙ የአፍሪካ ሀገራት በጤና፣ በትምህርትና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደደ መሆኑን ለመረዳት ተችሏል። አድማጮች፣ ቀደም ሲል የሀገር ውስጥ ዜናዎችን ወደ እናንተ አደረስ። አሁን ደግሞ በዝርዝር ወደ ተመለከትነው ጉዳይ እናልፋለን። በዝርዝር የተመለከትነው በአዲስ አበባ ከተማ የሚኖሩ ነዋሪዎች የወሳኝ ኩነት ምዝገባን ማካሄድ ልምዳቸው አነስተኛ መሆኑን የሚያሳይ ነው። ዝርዝሩን ተከታትለን እንመለስ። በአዲስ አበባ ከተማ ውስጥ የሚከሰቱ ወቅታዊ ኩነቶች ምዝገባ ማህበረሰቡ በወቅቱ ማስመዝገብ እንዳለበት ተገለጸ። ነዋሪዎች በአቅራቢያቸው በሚገኝ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በመሄድ የልደት፣ የሞት፣ የጋብቻና የፍች ኩነቶችን በወቅቱ እንዲያስመዘግቡ ተነገረ። የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ ወቅታዊ የኩነት ምዝገባ አፈጻጸምን በተመለከተ የኤጀንሲውን ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይን አነጋግረናል። ወደ እኛ መጥቶ የማስመዝገብ ልምዱ የለም። ለሆነ አገልግሎት ወይ ለኢሚግሬሽን ጉዳይ ወይ ለውጭ ጉዳይ ሲፈለግ ነው መጥቶ የሚያስመዘግቡት ና ስለዚህ እዚህ ጋር ያለው የምዝገባ እንትን በሚፈለገው ደረጃ ገና ያላደገ ስለሆነ በተለይ ጋ ብቻ እልል ተብሎ ቢዳርም የማስመዝገብ ልምድ የለውም። በባህላዊ ሊጋባ ይችላል። ፍቺ ደግሞ እንደኛ ኅብረተሰብ ፍቺ ከተፈጸመ ያን ያክል ወደ ኅብረተሰቡ ፍቺ ፈጽመዋል ለማለት ቶሎ ወደ ኅብረተሰቡ እንደዚህ የመስማት እንትን የለም። መጥቶ የማስመዝገቡ ልማድ የለም። ለምሳሌ በልደት ጋር ተያይዞ የተሟላ ምዝገባ ለማድረግ በመቶ አርባ ሦስት ጤና ተቋም ወረዳዎች ያሉ ባለሙያዎቻችን ስራቸውን ደርበው ጤና ተቋም ላይ ሄደ መመዝገብ ጀምረዋል። ፌዴራል የመጀመሪያ ደረጃ ፍርድ ቤት በአዲስ አበባ አስራ አንድ ምድብ ችሎቶች አሉት። በአስራ አንድ ምድብ ችሎት የፍች ምድብ ችሎት አለ። እዛ ላይ የእኛ ባለሙያዎች አስቀምጠን እዛ የሚከሰተው ፍቺ መመዝገብ ስለቻልን ነው ቁጥሩ እየጨመረ ያለው። ከዚህ በፊት ምናልባት የመመዝገብ አቅማችን አነስተኛ ስለነበረ አሁን ግን ኦልሬዲ ወደ ተሟላ ምዝገባ እየሄድን ስለሆነ በዛ ደረጃ ምዝገባ አሀዙ። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ የከተማዋን የኩነት ምዝገባ ሽፋን ለማሳደግ ከተለያዩ ተቋማት ጋር ስምምነት በማድረግ እየተሰራ እንደሚገኝ ገልጸው፣ እንዲያም ሆኖ ነዋሪው ኩነቶችን ወደ አቅራቢያ ወደሚገኝ የወሳኝ ኩነቶች ቢሮ ሄዶ የማስመዝገብ ልምዱ አነስተኛ ነው። አቶ ጥጋቡ አክለውም በተለይ ደግሞ የጋብቻና የፍቺ ምዝገባን የማስመዝገቡ ልማድ አነስተኛ መሆኑን ገልጸው ለዚህም ማህበረሰቡ ይህንን ከግምት ውስጥ በማስገባት ግንዛቤ እንዲኖረው አሳስበዋል። የሚከሰቱ ወሳኝ ኩነቶች በወቅቱ መመዝገብ አለባቸው። ልደት በዘጠና ቀናት ውስጥ መመዝገብ አለበት። ሌሎቹ ኩነቶች ጋብቻ፣ ፍቺ፣ ጉድፈቻ፣ ሞት በሰላሳ ቀናት ውስጥ መመዝገብ አለበት። ይህ ሲመዘገብ ለአስመዝጋቢውም ትልቅ ጥቅም አለው። ለመንግስትም ትልቅ ጥቅም አለው። ለፖሊሲ መከሩ፣ ለስትራቴጂክ ልማት፣ ለማህበራዊ ልማት ማስፋፋት ትልቅ አስ ለህግ በተለይ ለህግ ደግሞ ፍትሃዊ የሆነ ቀልጣፋ የሆነ ፍትህ የሰፈነበት ስርዓት ፍትህ እንዲያገኝ ይጠቅማልና ስለዚህ የወሳኝ ኩነቶችን ማስመዝገብ ዘመናዊነት መሆኑን አውቀን የተከሰቱ ኩነቶችን ማስመዝገብ መቻል አለብን። አድማጮቻችን ቀደም ሲል በዝርዝር የተመለከትነውን ጉዳይ ወደ እናንተ አድርሰን ነበር። አሁን የምናልፈው ወደ ውጭ ዜናዎች ነው። በቅድሚያ የአፍሪካ በካሜሩን ተቃውሞ መቀስቀሱ ተሰምቷል። በካሜሩን ዋነኛ የኢኮኖሚ ከተማ በምትባለው በዲዋላ ሰልፈኞች የተቃዋሚ ፓርቲ አመራሩ ኢሳ ትቺሮማ ጥሪ በማሰማት ሰልፍ ማካሄዳቸው ተሰምቷል። በሀገሪቱ በተካሄደው ምርጫ ከፍተኛ ተፎካካሪ የነበሩት በሲቲ ቺ ሮማ የምርጫ ውጤት በቶሎ ለሕዝብ ይፋ እንዲደረግ መጠየቃቸውን ተከትሎ ደጋፊዎቻቸው አመፁን እንዲያቀጣጠሉት ዘገባዎች አመላክተዋል። እንደ ዘገባው ከሆነ ሰልፈኞቹ በርካታ ሕዝብ በሚኖርበት የኒው ቢል አካባቢን ጨምሮ በተለያዩ ዲዋላ ሰፈሮች በፍጥነት ተሰራጭተዋል። የሀገሪቱ የምርጫ ኮሚሽን ውጤቱን ይፋ ለማድረግ በዝግጅት ላይ ባለበት ወቅት መሰል ችግሮች መፈጠራቸው በውጤቱ ላይ አሉታዊ ተጽዕኖ ያሳድራል ሲል ተንታኞች ሀሳባቸውን ሰጥተዋል። ዘገባው የአፍሪካ ኒውስ ነው። በማሊ መንግስት በሀገሪቱ ያጋጠመውን የነዳጅ ቀውስ ለማስቻል ትምህርት ቤቶችን መዝጋቱን አስታወቀ። በማሊ ባማኮ ታጣቂዎች ላይ የተጣለውን የነዳጅ እግድ ምክንያት በማድረግ በተፈጠረው የነዳጅ እጥረት ሳቢያ ውጥረት መከሰቱን ተከትሎ መንግስት የመጀመሪያውና ሁለተኛ ደረጃ ትምህርት ቤቶችን ጨምሮ ከፍተኛ የትምህርት ተቋማትን ለመዝጋት መገደዱን አስታውቋል። የሀገሪቱ የትምህርት ሚኒስትር አማዱ ሲሳሳቫኔ በመንግስት የቴሌቪዥን ጣቢያ ላይ በሰጡት መግለጫ ትምህርት ለሁሉም፣ ይቅርታ ትምህርት ለሁለት ሳምንታት ያህል እንደሚዘጋ አስታውቋል። በማሊ ዋና ከተማ ባማኮ ረጃጅም የነዳጅ ፍለጋ ሰልፎች እንደተስተዋሉ ያወሳው ዘገባው የነዳጅ እጥረቱ በሸቀጦችና በትራንስፖርት ዋጋ ላይ ከፍተኛ ተጽዕኖ አሳድሯልም ተብሏል። የሀገሪቱ ጦር ነዳጅ የጫኑ ቦቴዎችን ከድንበር አካባቢዎች ወደ ባማኮ የሚያደርጉትን ጉዞ እያጀበ መሆኑም ተመላክቷል። የዘገበው አፍሪካ ኒውስ ነው። ዶናልድ ትራምፕ በእስያ ጉዟቸው ከኖርዝ ኮሪያ ፕሬዚዳንት ኪምዮንግ ኡን ጋር በመገናኘት እንደሚፈልጉ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሳውዝ ኮሪያ በተዘጋጀው የእስያ ፓስፊክ የኢኮኖሚ ትብብር ጉባኤ ላይ ለመታደም ዛሬ ከዋሽንግተን ሲነሱ የኖርዝ ኮሪያውን መሪ ማግኘት እንደሚፈልጉ መናገራቸው ተሰምቷል። ትራምፕ እንደ አውሮፓውያን አቆጣጠር በ2019 ከኖርዝ ኮሪያው መሪ ኪምዮንግኡን ጋር ተገናኝተው መወያየታቸው የሚታወስ ሲሆን ዛሬ የእስያ ጉዟቸውን ወደ ቶኪዮ በማምራት ሲጀምሩ በቀጣይ ከኖርዝ ኮሪያ መሪ ጋር ይነጋገሩ እንደሆነ ተጠይቀው ነበር። እሳቸውም ለጋዜጠኞች በሰጡት ምላሽ በሳውዝ ኮሪያ ጉባኤ ላይ ማግኘትና ማነጋገር እፈልጋለሁን ብለዋል። የሳውዝ ኮሪያ ከፍተኛ የደህንነት ኃላፊ ግን ሀገራቸው ከኖርዝ ኮሪያ ጋር ውይይት ታደርጋለች ብለው እንደማያስቡ መናገራቸውን የዘገበው የዢያዋን ጋዜጣ ነው። ህንድና ቻይና አቋርጠውት የነበረውን የአየር ትራንስፖርት የበረራ አገልግሎት አስጀመሩ። በሁለቱ ሀገራት መካከል ላለፉት አምስት ዓመታት ተቋርጦ የነበረው የአውሮፕላን ትራንስፖርት ተጀምሯል። በኢንዲያ ፍላይት 6ኤ 1703 የተመዘገበው አውሮፕላንም ከህንድ ከልከታ ዓለም አቀፍ አውሮፕላን ማረፊያ ተነስቶ በደቡባዊ ቻይና ዣንግዡ ሶስት ሰዓት ከ30 ደቂቃ በረራዎች በኋላ ማረፍ ችሏል። በህንድና ቻይና መካከል የነበረው የአየር ትራንስፖርት ከኮቪድ-19 ወረርሽኝ እንደሆነም የድንበር ግጭቶችን ተከትሎ ተቋርጦ መቆየቱ ይታወሳል። አድማጮቻችን፣ ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ወደ እናንተ አደረስን። አሁን በቀጥታ የምናልፈው ወደ ቢዝነስ ዜናዎች ነው። የአፍሪካ ህብረት ኢትዮጵያ ምስራቅ አፍሪካን በባቡር መሰረተ ልማት ለማስተሳሰር የያዘችውን ተግባራዊ እንቅስቃሴ እንደሚደግፍ በህብረቱ የመሰረተ ልማትና ኢነርጂ ዘርፍ ኮሚሽነር ለሬቶ ማታቦጂ ገለጹ። በአፍሪካ ህብረት የመሰረተ ልማትና ኢነርጂ ዘርፍ ኮሚሽነር ለሬቶ ማታቦጆ ለኢዚያ እንደገለጹት የባቡር መሰረተ ልማቶች አህጉሪቱን እርስ በርስ ለማስተሳሰር፣ ለኢኮኖሚያዊ እድገት፣ ለውጭ ለወጪና ገቢ ንግድ መሳለጥና ለቀጠናዊ ትስስር ቁልፍ መሳሪያ ናቸው። የባቡር መሰረተ ልማት ሸቀጦችንና ሰዎችን በብዛት በፍጥነትና በጥራት ለማጓጓዝ ያለው ፋይዳ ጉልህ መሆኑን ጠቁመዋል። የአፍሪካ ህብረት ንግድና የህዝብ ለህዝብ ግንኙነትን የሚያሻሽሉ የባቡር መሰረተ ልማቶችን ለማስፋፋት እገዛ እያደረገ እንደሚገኝም አስታውቀዋል። በዚህም ኢትዮጵያ የባቡር ትራንስፖርትን ለማስፋፋት እየወሰደቻቸው ያሉ እርምጃዎች ከራሱ አልፎ ለአፍሪካ ተሞክሮ እንደሚኖረውና አርአያ እንደሚሆን ተናግረዋል። ኢትዮጵያ የትራንስፖርት ኮሪደሮችን ለማጠናከር የጀመረችው ተግባር ለአህጉራዊ ንግድና የሰዎችን እንቅስቃሴ ለማሳለጥ መሰረታዊ ጉዳይ መሆኑን የአፍሪካ ሕብረት ያምናል ብለዋል። ህብረቱ የአፍሪካ ሕብረት አጀንዳ 2063 የልማት እቅዶችን ለማሳካት በኢትዮጵያና የባቡር ፕሮጀክቶችን ጨምሮ አህጉሪቱን ለሚያስተሳስር የመሰረተ ልማት ዝርጋታዎች ድጋፍ እንደሚደረግም አረጋግጧል። ለአፍሪካ እድገትና ብልጽግና የባቡር ትራንስፖርት እጅግ አስፈላጊ መሆኑን አመላክተው በዚህ ረገድ ኢትዮጵያ የጀመረችው ተግባር ለሌሎች አርአያ የሚሆን ነውም ብለዋል። ተግባሩን ለመደገፍ ህብረቱ የቴክኒክ ፋይናንስና ሌሎችን ነገሮች ማሰባሰብና የአቅም ግንባታ ድጋፍ እንደሚደረግም አስታውቀዋል። አዲስ አበባ ከተማ አስተዳደር ቤት ለመስራት 25 በመቶ ገንዘብ የቆጠቡ መምህራንን ወደ ግንባታ ሂደት እንዲገቡ ቦታ እያስረከበና ሌሎች ተግባራት እያከናወነ መሆኑን የትምህርት ቢሮ ኃላፊ ዶክተር ዘላለ ሙላቱ አስታወቁ። የአዲስ አበባ ከተማ አስተዳደር የመምህራንን የቤት ችግር ለመፍታት 25 በመቶ የቆጠቡ ቀሪውን የኢትዮጵያ ንግድ ባንክ ብድር እንደሚያቀርብላቸው የሚያስችል ስምምነት መፈረሙ ይታወሳል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለ ሙላቱ ከኢዚያ ጋር ባደረጉት ቆይታ ከተማ አስተዳደሩ የመምህራንን ፍላጎት ለማሟላት የተለያዩ ተግባራትን እያከናወነ ይገኛል። መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል የቤት ጉዳይ መሆኑን ያወሱት የቢሮ ኃላፊ ከተማ አስተዳደሩ ለመምህራን ተገቢ ጥያቄ ምላሽ መስጠት የሚያስችል እንቅስቃሴ እያደረገ መሆኑን ገልጸዋል። የመምህራንን የቤት ግንባታ ተጠቃሚ ለማድረግ የተቀመጠውን የ25 በመቶ ቁጠባና 75 በመቶ ብድር ለሚያሟሉ መምህራን እና ለተደራጁ ማህበራት የቤት ግንባታ ለማስጀመር ሂደት ላይ መሆናቸውን ተናግረዋል። እስካሁን ስድስት ሺህ መምህራን ተመዝግበው ቅድመ ክፍያውን በማጠናቀቅ ሂደት ላይ መሆናቸውን ገልጸው ከኢትዮጵያ ንግድ ባንክ የሚቀርበውን 75 በመቶ ብድር ለማስጀመር ስምምነት ላይ ደርሰናልም ብለዋል። ከዚህም በሚቀጥሉት 15 ቀናት ወደ ግንባታ ሂደት ለመገንባት ከቤቶች ኮርፖሬሽን ጋር በመተባበር የቦታ ማስረከብና የኮንትራት መረጣ ዝግጅት እየተደረገ መሆኑንም ተናግረዋል። ከተማ አስተዳደሩ ቤት ቅድሚያ ለመምህራን ለመስጠት በገባው ቃል መሰረት የብድር አገልግሎት ማመቻቸቱንና መሬት በነጻ ማቅረቡንም ገልጸዋል። መምህራን ከተማ አስተዳደሩ ያመቻቸውን እድል ለመጠቀም ፈጥነው 25 በመቶን በመቆጠብ የቤት ባለቤት እንዲሆኑ ጥሪ አቅርበዋል። አድማጮቻችን የቢዝነስ ዘገባዎቻችን ያዳመጣችኋቸውን ይመስሉ ነበረ። በዚህ ጨረስ። አድማጮቻችን የትርታ 600 የምሳ ሰዓት ዜናዎች ያዳመጣችኋቸውን ይመስሉ ነበር። በመቀጠልም ወደ ስፖርታዊ መረጃዎች እናመራለን። ስቱዲዮ ተገኝታ ባልደረባችን ቆንጅት ተሾመ መረጃዎችን ታጋራናለች። አመሰግናለሁ ብርቱካን፣ እንዴት ዋላችሁ አድማጮቻችን። የአትሌቲክስ መረጃዎችን በማቅረብ እንጀምራለን። ትናንትና የተካሄዱ በዓለም አቀፍ ደረጃ የስፖርት ውድድሮች አሉ። በተለይ በማራቶን በጎዳና ላይ ውድድሮች ኢትዮጵያኖች የተሳተፉባቸው አሉ። ውድለት የፍራንክፈርት ማራቶንን ስንመለከት በወንዶች የኢትዮጵያ አትሌቶች ከአንድ እስከ ስድስተኛ ያለውን ደረጃ ይዘው ያጠናቀቁበትን መረጃ እናጋራችሁ አድማጮቻችን። ውድድሩን በበላይነት ያሸነፈው ኢትዮጵያዊ አትሌት በላይ አስፋው ነው። ርቀቱንም ሁለት ሰዓት ከስድስት ደቂቃ ከአስራ ስድስት ሰከንድ በመግባት ነው ያጠናቀቀው። ተሬሳ ቤኩማ፣ ሹራ ቂጣጣ ከአንድ እስከ ሶስተኛ ያለውን ደረጃ የያዙ የኢትዮጵያ አትሌቶች ናቸው። ይስማው ይታየው፣ ያሲን ሀጂ ሀያቱና ጌታቸው ማስረሻ ከአራተኛ እስከ ስድስተኛ ያለውን ደረጃ ይዘው አጠናቀዋል። በሴቶች የተካሄደውን ውድድር ኢትዮጵያዊቷ አትሌት ቡዜ ድሪባ ሁለት ሰዓት ከ አስራ ዘጠኝ ደቂቃ ከሰላሳ አራት ሰከንድ ነው የገባችው ያሸነፈች በሰዓት ከሁለት ሰዓት ከሀያ ከሰማያ በታች ከመሆኑ ጋር ተያይዞ በሕይወቴ ምርጡን ሰዓት ያስመዘገብኩበት ሩጫ ነው። በውድድሮ በማሸነፌ ደስተኛ ነኝ ስትልም ተናግራለች። የኬንያ አትሌቶች ሁለተኛና ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ሌላው ትላንት የተካሄደው በስፔኗ ከተማ ቫሌንሺያ የተካሄደው የቫሌንሺያ ግማሽ ማራቶን ነው። በወንዶች የርቀቱ የዓለም ክብረ ወሰን ባለቤት የሆነው ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ድጋሚ አሸንፏል። ርቀቱን 58 ደቂቃ ከሁለት ሰከንድ ነው ያጠናቀቀው። ከዚህ በፊት ያስመዘገበው የርቀቱ የዓለም ክብረ ወሰን ባለፈው አመት ሲሆን 57 ደቂቃ ከ30 ሰከንድ ነበረ የገባው። በኬንያዊው አሯሯጭ አሞስ ኪፕ ኮሪር ውድድሩን ቢያደርግም ቶሎ ነው አሯሯጩ የወጣው። አብዛኛውን ኪሎ ሜትር ብቻውን በመሮጥ 58 ደቂቃ ከ2 ሰከንድ በመግባት ርቀቱን አሸንፏል ዮሚፍ። በሴቶች ፎቴን ተስፋዬ ሁለተኛ ደረጃን በማግኘት አጠናቃለች። አንድ ሰዓት ከአምስት ደቂቃ ከአስር ሰከንድ ያጠናቀቀችበት ርቀት ነው። ኬንያዊቷ አትሌት አግነስ ጄቤት ኒጌቲች አንድ ሰዓት ከሶስት ደቂቃ ከስምንት ሰከንድ በመግባት ርቀቱን አሸንፋለች። የርቀቱ የዓለም ክብረ ወሰን ሁለት ሺህ ሀያ አንድ ላይ በኢትዮጵያዊቷ አትሌት ለተሰንበት ግዳይ የተመዘገበ ሲሆን ሰዓቱም አንድ ሰዓት ከሁለት ደቂቃ ከሀምሳ ሁለት ሰከንድ እንደነበረ ይታወሳል። ወደ ሌሎች የአትሌቲክስ ውድድሮች ስናልፍ በአየርላንድ የተካሄደው የደብሊን ማራቶንን እናገኛለን። በዚህ ውድድር ላይ ባልተለመደ ሁኔታ ትውልደ ኢትዮጵያውያን አትሌቶች በብዛት ተሳትፈውበት የደረጃ ሰንጠረዥ ውስጥ መግባት ችለዋል። ውድድሩን ያሸንፈው ለአሜሪካን የሚሮጠው ኢትዮጵያዊው አትሌት ዳንኤል መስፍን ነው። ዳንኤል መስፍን ርቀቱን ሁለት ሰዓት ከስምንት ደቂቃ ከ ሀምሳ አንድ ሰከንድ በማጠናቀቅ አንደኛ ደረጃን ይዞ አጠናቋል። ሌላኛው ለስዊድን የሚሮጠው ትውልደ ኢትዮጵያዊ ሳሙኤል ተስፋዬ ሶስተኛ ደረጃን ይዞ ነው ያጠናቀቀው። ሁለት ሰዓት ከ ዘጠኝ ደቂቃ ነው የገባው። ሁለተኛ ሆኖ ያጠናቀቀው የኢትዮጵያ አትሌት ማናዞት ስዩም ነው። አራተኛ ደረጃን ይዞ ያጠናቀቀው ሌላው ለአሜሪካን የሚሮጠው ትውልደ ኢትዮጵያዊ ተሾመ መኮንን መሆኑን ለማወቅ ችለናል። በሴቶች የኢትዮጵያ አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው የደብሊን ማራቶንን አሸንፈዋል። ኤቢሲ አዱኛ ሁለት ሰአት ከ ሀያ ስድስት ደቂቃ ከ ሀያ ስምንት ሰከንድ ውድድሩን ያጠናቀቀችበት ሰዓት ሲሆን ኬና ግርማና አጸደ ባይሳ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ትናንት እዚህ አዲስ አበባ ላይ የተካሄደውን የአገር አቋራጭ የአርባ ሶስተኛው የጃን ሜዳ የአገር አቋራጭ ውድድርን ስንመለከት ውድድሩ ለኢትዮጵያ አትሌቶች ከፍተኛ ሌላ የውድድር መድረክ በማዘጋጀት ትልቅ እድል የፈጠረ እንደሆነ ይታወቃል። ዘንድሮ በአምስት ዘርፎች የተካሄደ የጃን ሜዳ ውድድር በአስር ኪሎ ሜትር አትሌት ሌንጫ ደላስ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ያሸነፈ ሲሆን በሴቶች ደግሞ አትሌት ፍትዊ ዘርአይ ከኢትዮጵያ ንግድ ባንክ አሸናፊ ሆኗል። በወጣቶቹ በሴቶች የስድስት ኪሎ ሜትር ውድድር አትሌት አለምነሽ ጥላይ ስታሸንፍ፣ በወንዶች የስምንት ኪሎ ሜትር ውድድር ደግሞ ኢዮብ ስመኝ ሁለቱም አትሌቶች ከኢትዮጵያ ኮንስትራክሽን ስራዎች አሸንፏል። በድብልቅ ስምንት ኪሎ ሜትር ውድድር የኢትዮጵያ ንግድ ባንክ የቡድን አሸናፊ ሆኖ የወርቅ ሜዳሊያውን ሲያገኝ የኢትዮ ኤሌክትሪክና የመቻል አትሌቶች ደግሞ የብርና የነሐስ ሜዳሊያ አሸናፊ ሆነዋል። በመጨረሻም የቅዱስ ጊዮርጊስ ክለብን የተመለከተ መረጃ እናጋራቸዋለን ለአድማጮቻችን። ከዘጠኝ ዓመት በኋላ ክለቡ በትላንትና እለት ጠቅላላ ጉባኤውን አድርጓል። በድጋሚም የቅዱስ ጊዮርጊስ ስፖርት ማህበር አቶ አብነት ገብረ መስቀል የጠቅላላ ጉባኤው ባደረገው ስብሰባ ና ምርጫ ሌሎች ሰባት አባላትን ጨምሮ እሳቸውን ጨምሮ የቦርድ አባላቱን አድርጎ መርጧል በጠቅላላ ጉባኤው ላይ የክለቡ መተዳደሪያ ደንቦችን ላይ ና ሌሎች አስተዳደራዊ ጉዳዮች ላይ ዘለግ ላለ ሰዓት ውይይት የተደረጉ ሲሆን እንግዲህ አቶ አብነት ገብረ መስቀል በድጋሚ የቅዱስ ጊዮርጊስ አባል ቦርድ ሆነው መመረጣቸው ትልቅ ዜና ሆኖ የተጠቀሰ ነው አድማጮቻችን የሰዓቱ ስፖርታዊ መረጃዎቻችን እነዚህ ይመስላሉ አመሰግናለሁ ቆንጅት ላደረሽን ስፖርታዊ መረጃ እናመሰግናለን። አድማጮቻችን የእሳቱ ዜናዎችንና ስፖርታዊ መረጃዎችን ለእናንተ አደረስን። በዚህ አጠናቀቅን። ሰናይ ቀን ተመኘን። ትርታ 97.6 የፌም ከልቦ የቀረበ